ሰላም ጤና ስጥር ውድ ቻና ተከታታዮች፣ ነጌታቸው ረዳ ኤርትራ ድንበራዊ ወደም ትገኝ ቡሬ ከተማ አቅንታዋን ምን የሚያመላክት ጉዳይ አለ? ጦርነቱ አይቀሬ ጉዳይ መሆኑን የሚያመላክት መረጃ ነው። እሱን ጉዳይ የምንዳስስ ይሆናል። የፋኖ ታጣቂዎች አቋርጠው ሲሄዱ ጥምር ጦሩ በመከላከያ በቁጥጥር ስር ውሏል። እነዚህንም እንመለከታለን። ወንድማማቾች መከላከያ በወሰደው እርምጃ ተሸኝተዋል። እነዚህ ሁሉ የምንዳስሰው ይሆናል። ከዚህ ጋር ወደ ቀዳሚያችን መረጃ የምናልፈው እነ ጌታቸው ረዳ ወደ ቡሬ ወደ ምትገኘው ኤርትራ ድንበር የምትገኘው በአፋር ክልል ማለት ነው። እጅግ ወሳኝና ስትራቴጂካል የሆነች ቦታ ወደዚያ ቀኑበት ስምንስ አንድምታ አለ። የአሰብ ጉዳይ ስምን ደረጃ ደረሰ? ይህን እናነሳለን። ወደ ቀዳሚ ወዳረግነው መረጃችን እንግዲህ ዳስሰው ነው የአሰብ ባህር በራችን በ65 ኪሎ ሜትር እርቀት ላይ የምትገኘው ቡሬ በብሔራዊ ደህንነት ዋና ዳይሬክተሩ አቶ ሬድዋን ሁሴን እና የምስራቅ አፍሪካ ጉዳዮች አማካር ጌታቸው ረዳ ጨምሮ ሌሎች የአፋር መከላከያና የፌዴራል መንግስት አመራሮች የተገኙበት ሲሆን ጌታቸውና ሬድዋን ሁሴን ለሶስት ቀናት ያህል ከጠቅላይ ሚኒስትር ዶክተር አብይ ጋር በባለ ዩሱፍ ኦመር ዋሻ ስብሰባ ካጠናቀቁ በኋላ ቀጥታ ጉዟቸው ወደዚህ አድርጓ ማለት ነው። የቀይ ባህር አፋሮች ጦር ከትናንትና በስቲያ በዚሁ ቡሬ ግንባር ዘመቻ ወደ አሰብ መጀመሩንና ማወጁን በተመሳሳይ የአፋር ክልላዊ መንግስት የአሰቡን ወደ እናት ሀገሩ ኢትዮጵያ ለማስመለስ የሚደረግ የትኛውን ፊልሚያ እስከ መጨረሻው ዝግጁ መሆኑን መግለጫ ማውጣቱ ይታወሳል። አሁንም ደግሞ እነዚህ ያቀኑበት ምንስ አንደምታ አለ ማለት ነው። ውድ ቻና ተከታታዮች፣ እንዴት ይህን ጉዳይ በአጽንኦት መመልከት ያስፈልገናል። መንግስትም በትኩረት እየሰራ ይገኛል። መጀመሪያ ቅድሚያ ለሰላምና በንግግር ሰጥቶ በመቀበል በሩን ክፍት አድርጎ መንግስት እየሰራ ይገኛል። ስልሳ አምስት ኪሎ ሜትር ከቡሬ አፋር በምትገኘው ቡሬ ከተማ ላይ ለአሰብ 65 ኪሎ ሜትር፣ በዚህ የሚገኙት የቀይ ባራ አፋሮች አሁን እየተፋለሙ ይገኛሉ ማለት ነው። ምክንያቱም ሳይፈልጉ ከአፋር ክልል ተገንጥለው አሰብ ጋር ቀጥታ አካተው የወሰዷቸው ከእናት ሀገራቸው ሳይፈልጉ በግድ የተገነጠሉበት ሁኔታ ነው። ያን ደግሞ የማይቀበሉ የአሰብ አፋሮች አሁንም ይህን እንቅስቃሴ አጠናክረው እየተፋለሙ ይገኛሉ። እንዲሁም የአፋር ክልል አጠናክሮ እንግዲህ ከም በፌዴራል መንግስት ጋር በተናበበና በተጠና መልኩ ቀጥታ በጣም በተጠንቀቅ ላይ መሆኑ ዝግጁ መሆኑን መረጃው እየወጣ ይገኛል። አሁን እዚህ ጋር የምንመለከተው ሶስት ነገር አለ። የቀይ ባህር አፋሮች አሁን እየተፋለሙ ይገኛሉ። የአፋር ክልል ሌላኛው የክልሉ ልዩ ኃይል ና አጠቃላይ ያፋር ክልል በትዝግጁና በተጠንቀቅ ላይ ነው። እንዲሁም የፌዴራል መንግስትና ልዩ መከላከያዎችም በዚሁ ቀጠና በካምፕና በልዩ በእዝ መልኩ የተዘጋጀበት ሁኔታ ይመለከታል። እዚህ ደግሞ ሌላ ተጨማሪ የምስራቅ አፍሪካ እንግዲህ አማካሪ ጌታቸው ረዳ ና ከፍተኛ አመራዎች ላ የተገኙበት ሁሉ ወደዚህ ያቀኑበት ዋነኛ ምክንያት ጦርነቱ ጫፍ መድረሱን የሚያመላክት ጉዳይ መሆኑ ነው። ለዚህ ደግሞ መንግስት በሩን ክፍት አድርጓን በሰጦ መቀበል ኤርትራ ካልተቀበለች፣ ይህን ደግሞ የማይቀርና ወደ ኋላ የማይቀለበስ ጦርነት ይጀመራል ማለት ነው። ስለዚህ ይህ አንድምታ እንግዲህ ቀጣይ ምዕራፍ ምን እንደሚከፍት አብረን የምንከታተለው ጉዳይ ይሆናል ማለት ነው። ሌላኛው መረጃ በጣም የወጣ ወንድማማቾች እርስ እንግዲህ መከላከያ በወሰደው እንደዚህ የምንመለከታቸው ተሸኝተዋል አለቀ የፋኑን ትግል እንግዲህ እኛን ቀለብሳለን ብለ ማለት የመከላከያን እንግዲህ ወንድማማች ባቀኑበት በዛው ተሰናብተዋ ማለት ነው። ስለዚህ ቅድሚያ ሰላም ቢቀድም ይሻላል። በጦርነት የሚመጣ ለውጥ አይኖርም። ሌላኛው በቁጥጥር ስር የዋሉ አሉ። የልጅ እያሱ ኮር የፋኑ ታጣቂዎች እንግዲህ በመያቅ ነው በሰዓት መከላከያን አድማመትን እንዲሁም ደግሞ የጸጥታ አካላት ሚሊሻዎች በጥምር ባደረጉት በቁጥጥር ስር አውለዋቸዋል ማለት ነው። እነዚህ ምርኮኞች ናቸው ገቢ ተደርገዋል ማለት ነው። ስለዚህ አያዛልቅም፣ አያዋጣም። እያሱ ኮር በተለይ የሚገኘው ወደ ወሎ አካባቢ ነው እንምሬ ወዳጅን የሚያመሩት እንግዲህ በምርኮኛም በቅጣትም እንግዲህ እየተሰናበቱም ይገኛሉ። እነዚህ በምርኮኛ እንግዲህ ገቢ ተደርጓል ማለት ነው። ሌላኛው መረጃ ምክሩ ሻምበል ተብሎ የሚታወቀው እንግዲህ በሰሜን ጎጃም ዞን አቸፈር ወረዳ እጁን ሰጧን እስከ ሞሉ ትጥቁ ይሄ እድሜውን አራዝሟ። ቴንኪዩ ልናመሰግነው ይገባን ምክሩ ሻምበል በሰሜን ጎጃም አቸፍረው ወረዳ ማለት ነው። በላይንሽ እንግዲህ በጎጃም ፋኖ በስልጣና ካምፕ ላይ እንደተገኘች መረጃ እየወጣ ይገኛል። እንግዲህ እርምጃ ሰት ሶስት እንዳልቀረች ይታወሳል ማለት ነው። ከወሰደች እንግዲህ በርካታ እንግዲህ አመላከች መረጃ ሲወጡ ዘን የምንመለስበት ይሆናል። በሌንሽ እንግዲህ እየተጎማለልሽበት በብዙ ቀጠናዎች ትገኛለች። አሁንም በዚህ እርምጃን እየወሰደች ትገኛለች ማለት ነው። ዛሬም በዚሁ ቀጠና በስልጠና በሚገኘው ካምፕም እንግዲህ እርምጃ ሰዓት ውስጥ እንዳልቀራ የሚባል ነገር አለ። እሱነ ጉዳይ እንግዲህ ካለ ማጠናክረ ዝንላችሁ የምንመለስ ይሆነ ማለት ነው። ሌላኛው አጋዬ አድማሱም የሚባልም የመንግስት ሰላም ጥሪ አልቀበልም በማለቱ እርምጃ ተወስቶበት ተሰናብቷል። ይሄ ነው የመጨረሻ የመንግስት ሰላም ጥሪ። መቀበል ትርፍ ነው፣ አለመቀበል ደግሞ የመጨረሻው መሰናበት ነው። ስለዚህ አጋዬ አድማሱ እንግዲህ እስከነ ሙልጡጥቁ በዛው ወደ አፈርነት ተቀላቅሏ ማለት ነው። መንግስት ሕግ ማስከበር ዘመቻም አጠናቅ የወሰደ ይገኛል። ሌላኛው የመጨረሻችን መረጃ የሚሆነው ማርሸት ፀሐይ ታልባቢ እንጫጫ በአንድ ሙገጫ ምን ማለት ነው? ለማን ነው? ለመንግስት ነው ወይስ ለራሳቸው ነው ወይስ ለመሪያቸው ነው? በርካቶችን አወዛጋቢ አድርጎ ይሄን የለቀቀው ምን ሳይሆን ይህ ምን ትርጉም አለው? አንድ የፋኖ ታጋይና መሪ ነኝ ወይም ደግሞ አመራር ነኝ የሚል ይሄ መግለጫ መስጠቱ ምንስ አመላከች ጉዳይ ነው? ለራሳቸው አይጠቅምም። ለመንግስትም አይጠቅም የሚሰጠው መግለጫ። ማርሽ ጻይ ማለት ተራ ሰው፣ ተራው ወሬ የሚያወራ ሰው ነው። እንደወረደ በሶስት ቀን አራት ኪሎ እንገባለን፣ ዝም ብሎ ተራ ተራ ተረት ተረት የሚያወራ ሰው ነው። በጣም የሚገርመኝ በጣም ተረት ተረት ቤዚክ በሆነ ወይም ደግሞ መሰረት እዞ ቢናገር አካሂዱ ጋር ለምሳሌ ትንሽ እንኳን ከተማ ወረራ አድርገው ሲገቡ ይህን ያህል ሰው ጨረስነ ቢል ስለወረረ ምክንያት ሊሰደው ይችላል። ዝም ብሎ ከመሬት ተነስቶ ተራ ወር የሚያወራ አራዚ፣ ጎጃም በጫካ ተቀምጦ አራት ኪሎ እንገባለን ያለ ሰው ዛሬ ደግሞ ታልባቢ ንጫጫ ባንም ጎጃ ማንን ነው መንግስትን ነው ወይስ የትኛውን ነው ማህበረሰቡን ነው ወይስ መከላከያ ነው የትኛውን ጋ ነው የሚያመላክተው ወይስ ለራሱ ነው ብዙዎችን አወዛገበ እንደውም ደግሞ እስከ ማጥላሸት የደረሰበት ሁኔታ በኮሜንቱ እየተመለከቱ ነበር ሌላኛው አደጋ የተከሰተ አለ በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ የአስራ ሰዎች ህይወት ማለፉ ተገልጿል መነሻውን ደወሌ የባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ለሊት ስምንት ሰዓት አካባቢ በሶማሊያ ክልል ሸሊኒ ወረዳ በደረሰበት አደጋ 14 ሰው ሰዎች ማለፉና በአጠቃላይ 29 ሰዎች ከባድና ቀላል ጉዳት እንዳደረሰ ተገልጿ ማለት ነው። እንደዚህ 29 ሰዎች ጉዳት የደረሰባቸው ሸሊኒ ሆስፒታል እንግዲህ እርዳታ የተደረገላቸው መሆኑ ተገልጿ ማለት ነው። ስለዚህ ውድ ቻና ቤተሰብ ተከታችሁ ተከታታች በአጠቃላይ ለሀገራችን ሰላም ነው የሚጠቅመው። ታጥቃቻላችሁ ወንድሞቻችንም ወፊታችን ወደ ሰላም አዙሩ። አያዋጣም፣ አይዘልቅም፣ አይጠቅማችሁም። መልካም ምሽት እንዲሆንላችሁ ከውድ ተመኘው።